ሰላም እንደናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት የአማርኛ ፊደላትን ከሀ እስከ በ ለጀማሪዎች የሚሆን እንዴት እንደሚነበብ፣ እንዴት እንደሚጻፍ ጭምር በአንድ ይዤላችሁ መጥቻለሁ። ቪዲዮውን ላይክና ሳብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። በጣም አሪፍና ቀላል ነው። ቪዲዮውን እስከ መጨረሻ ድረስ መከታተል ነው የሚጠበቅባችሁ። እኔ እያንዳንዱ ፊደላት አነብላችሁ ነግራችኋለሁ እንዴት እንደሚጻፉን ሁሉ ነግራችኋለሁ። እናንተ ቪዲዮውን እስከ መጨረሻ ድረስ መከታተል ብቻ ነው የሚጠበቅባችሁ። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ በቴሌግራም በዋሳፕ ላይ ሃይ ብትሉኝ ታገኙኛላችሁ። እናንተን በሚመቻችሁ ጊዜና ሰዓት አመቻችታችሁ ለአንዳንድ ሰዓት በኦንላይን የትኛውም ሀገር ሆናችሁ ባላችሁበት ቦታ መማር ትችላላችሁ ማለት ነው። አሁን ቀጥታ ቪዲዮውን እኔ እያንዳንዱ ፊደላቶቹን አነብላችኋለሁ። እናንተ ሳነብላችሁ እስከ መጨረሻ ድረስ እየተከታተላችሁ እየደጋገማችሁ እናንተም መለማመድ ይጠበቅባችኋል ማለት ነው። የመጀመሪያው እንደምታዩት እንግዲህ የመጀመሪያው የሚጀምረው ፊደላት የአማርኛ ፊደላት የሚጀምረው እንግዲህ ሀ ተብሎ ነው። እንግዲህ የመጀመሪያው እንደምታዩት ሲነበብ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ በዚህ መልኩ ይነበባል። ድጋሚ ድጋሚ ሳነብላችሁ ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ አቀማመጣቸው ፊደላቶቹን እያንዳንዳቸው የምታዩት ማየት ያለባችሁ የመጀመሪያው ምንም ቀጥታ ፊደላቶቹ እንደተቀመጡ ናቸው። ሁለተኛው ፊደል ደግሞ በቀኝ በኩል በጎን ይቀጠልበታል። ሦስተኛው ደግሞ ከታች ከእግሩ ወደ ቀኝ አጠፍ ይላነኝ የአራተኛው ፊደል ደግሞ በቀኝ በኩል አንድ እግራቸው ረዘም ይላል። የአምስተኛው ፊደል ደግሞ ከታች እግራቸው ላይ ቀለበት አላቸው። በዚህ መልኩ መለየት ትችላላችሁ በቀላሉ ማለት ነው። ወደ ቀጣዩ ወደ ሁለተኛው ስንሄድ ለ ሉ ሊ ላ ሌ ል ሎ ድጋሜ ሳነብላችሁ ለ ሉ ሊ ላ ሌ ል ሎ ለ። በዚህ መልኩ ይነበባል። ቀጣዩ ደግሞ ሁለተኛው ሀ። የመጀመሪያው ይሄኛው የመጀመሪያው ሀ ሀሌታው ሀ ይባላል። ይሄኛው ሀ ደግሞ ሐመሩ ሐው ሐ ተብሎ ይታወቃል። የመጀመሪያው ሀሌታው ሀ ይህኛው ሁለተኛው ደግሞ ሀመሮሃው ሀ ተብሎ ይታወቃል። ይህንም መያዝ አለባችሁ። እንግዲህ የሁለተኛውን ሀ ስናነባው ሀመሮሃውን ሀ ሀ ሁ ሂ ሀ ሄ ህ ሆ ድምጻቸው ተመሳሳይ ነው። ከሀሌታው ሀ ጋራ የሚለዩት በአጻጻፋቸው ብቻ ነው። በድምጻቸው ሁለቱም ተመሳሳይ ነው። በተመሳሳይ ድምጽ እናነባቸዋለን የሚለዩት በአጻጻፋቸው ብቻ እንደሆነ መረዳት መቻል አለባችሁ። ድጋሜ ሳነብላችሁ ሀ ሁ ሂ ሃ ሄ ህ ሆ በዚህ መልኩ እናነባለን። ቀጥሎ የተቀመጠው መ መ ሙ ሚ ማ ሜ ም ሞ ብለን እናነባለን። ድጋሜ የሳነፍላችሁ መ ሙ ሚ ማ ሜ ም ሞ። ቀጣይ የተቀመጠው ሰ ይባላል። ይህ ሰ ንጉሱ ሰ ወይም ደግሞ መንሹ ሰ በመባል ይታወቃል። ምክንያቱም ሌላ ሰ ስላለ እሳቱ ሰ የሚባል ሌላ ስላለ ድምጻቸው ተመሳሳይ ነው። ግን ይህኛው ደግሞ መንሹ ሰ ወይም ደግሞ ንጉሱ ሰ በመባል ይታወቃል። ሲነበብም እንደምታዩት ሰ ሱ ሲ ሳ ሴ ስ ሶ በዚህ ሁኔታ ይነበባሉ። በዚህ ድምጽ ይነበባሉ። ድጋሜ ሳነብላችሁ ሰ ሱ ሲ ሳ ሴ ስ ሶ። ቀጥሎ የተቀመጠው ደግሞ እረ ሩ ሪ ራ እሬ ር ሮ ድጋሜ ሳነብላችሁ እረ እሩ እሪ እራ እሬ እር እሮ ብለን እናነባለን። ቀጥሎ የተቀመጠው እሳቱ ሰ ይባላል። ሰ ሱ ሲ ሳ ሴ ስ ሶ ድጋሚ ስናነበው ሰ ሱ ሲ ሳ ሴ ስ ሶ እንግዲህ ይሄኛው ሰ ከላይኛው ሰ የሚለይበት ምክንያቱ ምንድን ነው በአጻጻፋቸው እንደምታዩት የዚህኛው ሰ የእሳቱ ሰ በን ይመስልና ወደታች በን መስሎ ከላይ ይቀጠልበታል ማለት ነው ወይም ደግሞ ሀ ወደ ታች ተገልብጦ ግን ከላይ የተቀጠለበት አንድ ቋሚ ይቀጠልበታል ማለት ነው። ይህኛው ሰ ደግሞ ምንን ይመስላል? ወደ ላይ ሁለት ሀን ሆኖ በጎን ደግሞ ሌላ የሚቀጠልበት ተቀጥያለው። ስለዚህ መንሹ ሰ ወይም ደግሞ ንጉሱ ሰ በመባል ይታወቃል። ግን ድምጻቸው ሲነበቡ ሁለታቸውም ተመሳሳይ ናቸው ማለት ነው። በተመሳሳይ ድምፅ እናነባቸዋለን። እንደምታዩት የመጀመሪያውም ሰሱን ስናነብ ተመሳሳይ ነው። እንደምታዩት ሰ ሱ ሲ ሳ ሴ ስ ሶ። በዚህ መልኩ እናነባቸዋለን። ይሄኛው ደግሞ እንደዛው ሰ ሱ ሲ ሳ ሴ ስ ሶ። ድምጻቸው ተመሳይ ነው። አጻጻፋቸው ይለያል። እንግዲህ የየራሳቸው ጠቀሜታ አላቸው። እየብቻቸው እያንዳንዳቸው በታችኛው ሰና በላይኛው ሰ በንጉሱ ሰና በሳቱ ሰ ሲጻፍ የትርጉም ለውጥ የሚያመጡበት ቦታ አላቸው። የራሳቸው የሚጻፉበትና የራሳቸው ቦታ አገልግሎት የሚሰጡት አለ ማለት ነው። እንግዲህ እሱም በሌላ ጊዜ የምናየው ይሆናል። ዙሮ ዙሮ ድምጻቸው ተመሳሳይ እንደሆነ አጻጻፋቸው ደግሞ የተለያየ እንደሆነ መያዝ መቻል አለባችሁ። እንደምታዩት ድምጻቸው ተመሳሳይ ነው። የኛው ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ድምጻቸው ተመሳሳይ ነው፣ ሁለቱ ማለት ነው። ቀጥሎ የተቀመጠው ደግሞ ማንን የምናየው ሸ ሸ አጻጻፉ እንደ እንደሰ የሆንና ከላይ አግድም ሰረዝ ይኖረዋል ማለት ነው። እንደ እሳቱ ሰው ሆኖ ይጻፍና ከላይ ደግሞ አግድም ሰረዝ ሰረዝ ብቻ ይጨምርበታል። እንደምታዩት እስከ መጨረሻው አጻጻፋቸው የሰን የሰን ዘር ይመስልና ግን ከላይ አግድም አግድም ሰረዝ ይጨመርባቸዋል ማለት ነው። ስለዚህ ሲነበብ ሼ ሹ ሺ ሻ ሼ ሺ ሾ ድጋሚ ስናነበው ሼ ሹ ሺ ሻ ሼ ሺ ሾ በዚህ መልኩ እናነባለን ሸን ማለት ነው ቀጥሎ የተቀመጠው ደግሞ ቀ ቁ ቂ ቃቄቅቆ እንግዲህ ቀ ምን ትመስላለች? ወገቧን የታሰረ ወይም ደግሞ ወገብን መያዝ በሁለት እጃችን ወገባችንን ብንይዝ ቀን እንመሰርታለን ማለት ነው። ስለዚህ ወገቧ ላይ ቀለበት አላት፣ በሁለቱም ጎኗ ቀለበት አላት። አንድ ቋሚ ከሰራም በኋላ በግራም በቀኝም ቀለበት አላት ማለት ነው። ከመሀል ላይ ከዛ ቁ ሲሆን ደግሞ ከታች ይቀጠልበታል ማለት ነው። ከግሯ ቂ ሲሆን ደግሞ ከታች አግዲም ይታጠፋን ወደ ቀኝ በኩል ቃ ደግሞ ወደ ግራ በኩል ይታጠፋን ከታች ግሯ ቄ ደግሞ አምስተኛዋ ምን ትሆናለች? ከታች ቀለበት ትሰራለች። ቅ ደግሞ ከላይ ምን ትመስላለች? አግዲም ወደ ግራ አጠፍትላለች ማለት ነው። ወደ ግራ አጠፍትላለች ከላይ ከራሷ ቆ ደግሞ ከላይ ከራሷ ቀለበት አላት ወገቧ እንደነበረ ሁለት ቀለበት ከወገቧ ላይ ያላት ማለት ነው። ስለዚህ በዚህ መልኩ የቀዘሮች ይታወቃል ማለት ድጋሚ ስናነባቸው፣ ቀ ቁ ቂ ቃ ቄ ቅ ቆ። ቀጥሎ የተቀመጠው በ ነው። በ ደግሞ ሀ ተገልብጦ፣ ሀ ወደታች ተገልብጦ ይመስላል ማለት ነው። ሀ የነበረው ወደታች ተገልብጦ ይመስላል። ስለዚህ በ ቡ ቢ ባ ቤ ብ ቦ በዚህ መልኩ ይነበባሉ። ድጋሜ ስናነበው በ ቡ ቢ ባ ቤ ብቦ በዚህ መልኩ ይነበባሉ። ከዚህ ላይ መያዝ ያለባችሁ ምንድን ነው? የመጀመሪያዎቹ እንዳሉ ቅርጻቸውን ይዘው ይቀመጣሉ። የሁለተኛው ደግሞ እንደምታዩት ሁለተኛ ላይ የተቀመጡት በቀኝ በኩል ይቀጠላሉ። በጎን በጎናቸው ሁንም ህዩት ሁለተኛው በጎን በኩል በቀኝ በኩል ይቀጠልበታል። ሉንም ተመልከቱት፣ በጎን በኩል አለው። ሁ ደግሞ እንደምታዩት ሙም እንደዛው ሱም እንደዛው ተመሳሳይ ከእግራቸው ከጎናቸው የሚቀጠል ነገር አላቸው። እንግዲህ እረ ሲጻፍ በዚህ መልኩ ስለሚጻፍ የሚቀጥለው በታች በኩል ሆነ ማለት ነው። ሱንም ይሁት በጎኑ ነው የሚቀጥለው። ሹንም በጎኑ ነው የሚቀጥለው። ቁንም በጎኑ ነው። ቡንም በጎኑ ነው። ተመልከቱ። በዚህ መልኩ መያዝ ትችላላችሁ በቀላሉ ማለት ነው እንግዲህ የሁለተኛው የማንኛውም ፊደል የሁለተኛው በጎን በኩል በቀኝ በኩል የሚቀጥል አላቸው ተጨማሪ ማለት ነው። በዚህ መልኩ እንደምታዩት የመጀመሪያውን ስናየው ሀ እያንዳንዳቸው ስናነብ ወደ ታች ሀ ለ ሐ መ ሠ ረ ሰ ሸ ቀ በ ወደ ታች ሲነበቡ በዚህ መልኩ ይነበባሉ ማለት ነው። እንደምታዩት ሀ ለ ሐ መ ሠ ረ ሰ ሸ ቀ በ። ሁለተኛው ደግሞ ሁ ሉ ሑ ሙ ሡ ሩ ሱ ሹ ቁ ቡ። በዚህ መልኩ ይነበባሉ። ሶስተኛው ላይ ያለው ደግሞ እታች ተመልከቱት ሁላቸውንም ያያቸው እግራቸው ወደ ጎን ወደ ጎን የታጠፈ ነው። እንደምታዩት ወደ ቀኝ በኩል እግራቸው የታጠፈ የታጠፈ የታጠፋለ ሁሉም እንደምታዩት። ሂ ሊ ሒ ሚ ሢ ሪ ሲ ሺ ቂ ቢ እያንዳንዳቸው እግራቸውን ብታዩት ሁላቸውም ወደ ቀኝ የታጠፈ ነው፣ ከታች እግራቸው ማለት ነው። በቀላሉ በዚህ መልኩ መያዝ ትችላላችሁ፣ ማስታወስ ትችላላችሁ። ለመጻፍ ማስታወስ መቻል አለባችሁ፣ በብልጠት በዚህ መልኩ ታስታውሱና ትጽፋላችሁ። ሂ እንዴት ነው የምትጻፈው? ሊ እንዴት ነው የምትጻፈው? ስለዚህ ሂ እንዴት እንደመጻፍ ሂ መጻፍ ያለባት ከታች እግሯ ወደ ቀኝ በኩል ታጥፎ ከሆነ ሊም ደግሞ እንደዛው ታጥፋ እንደምትጻፍ ማስታወስ መቻል አለባችሁ፣ በብልጠት ማለት ነው እንደምታዩት የመጀመሪያው ስናነባቸው በሂ በሶስተኛ ፊደል ሁላቸው ነው። ወደታች ስናነብ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ በዚህ መልኩ ሶስተኛ ሶስተኛ ፊደሎችን ማወቅ ትችላላችሁ ማለት ነው። አራተኛ አራተኛ ፊደል ደግሞ በቀኝ በኩል እንደምታዩት በቀኝ በኩል ታች በቀኝ በኩል ያለው እግራቸው ረዘም ረዘም ረዘም ያለ ነው። በግራ በኩል ያለው ደግሞ አጠራ ጠር ያለ ነው። ግን በዋናነት በቀኝ በኩል ረዘም ያለ ሊሆን ይችላል ብላችሁ መያዝ አለባችሁ። ምክንያቱም አንዳንዶቹ የተለዩ አሉ። ለምሳሌ የሚለዩ ማንና ማን አሉ ከዚህ ውስጥ? ራና ቃ ይለያሉ ከሌሎቹ። ራም እንደምታዩት ከታች እግሯ ጠምዘዝ ያለች ነች ወደ ታች። ቃ ደግሞ ወደ ቀኝ ወደ ግራ በኩል አጠፍ ያለች ናት፣ ከታች እግሯ። ሌሎቹ ግን ተመሳሳይ ናቸው። ግን ሲነበቡ እንደምታዩት የመጀመሪያው አራተኛው፣ ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ በዚህ መልኩ ይነበባሉ። ድጋሜ ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ በዚህ መልኩ በቀላሉ ማንበብ ትችላላችሁ። ቀጥሎ ደግሞ ወደ አምስተኛው ስንሄድ ቀለበት ቀለበት አላችሁ። ሁላቸውም የነዚህ ቀላል ነው። እንደምታዩት ቀለበት ነው ያለው ከታች ከእግራቸው ላይ ሁላቸውም ቀለበት ቀለበት አለው። ሌን ከጻፋችሁ ሚን መጻፍ አያቅታችሁም ከታች ቀለበት ይኖረዋል። ሴን ከጻፋችሁ ሼን መጻፍ አያቅታችሁም ከታች ቀለበት አለው ማለት ነው። ስለዚህ በዚህ መልኩ መረዳት መቻል አለባችሁ። ሲነበቡ ነበቡ እንግዲህ ያሁን ከስንት ደርሰናል? ከአምስተኛው ፊደል ደርሰናል። ሄ ሌ፣ ሄ ሜ፣ ሴ ሬ፣ ሴ ሼ፣ ቄ ቤ በዚህ መልኩ ይነበባሉ። ድጋሜ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ብለን እናነባለን። አሁን ወደ ስድስተኛ ፊደላት ሄድና እንግዲህ ሰባት ናቸው የአማርኛ ፊደላት፣ ሰባት ሰባት ዘር አለው አንድ የአማርኛ ፊደል ሰባት ዘር አለው ማለት ነው። አሁን ወደ ስድስተኛው ላይ ደረስን፣ ስድስተኛው ዘር ላይ ደረስን። እነዚህ የተለያዩ ናቸው። እንደ የፊደል አቀማመጣቸው ይለያያሉ። ነገር ግን ሲነበቡ እ የሚል ድምጽ በውስጥ አላቸው ማለት ነው። ህ ል ህ ም ስ ር ስ ሺ ቅ ብ በዚህ መልኩ ይነበባሉ። ድጋሜ ሳነብላችሁ ህ ል ህ ምስርስሽቅብ በዚህ መልኩ ይነበባሉ። የመጨረሻው ሰባተኛው ዘር ደግሞ በመጨረሻ አንዳንዶቹ ፊደላት መጨረሻ ላይ ቀለበት ቀለበት አላቸው። ከፊደላቶቹ መጨረሻ ላይ ግን እነዚህም እንደየፊደላ አቀማመጣቸው ይለያሉ ማለት ነው። ሆን እንደምታዩት በ ቀኝ በኩል ያለው ቀለበት አለው። ከላይ ላይ ሎ ደግሞ እንደዛ በጎን በኩል ቀለበት አለው። ሌሎቹ ደግሞ ከወደ መጨረሻቸው እግራቸው አጠራ ጠር ይላ ነው። ከወደ ቀኝ እግራቸው አጠር ይልና በግራ በኩል ረዘም ይላል ማለት ነው። ወይም ደግሞ የአራተኛው ፊደል ተገልብጦ ይሆናል። ለምሳሌ ማንን ታያላችሁ። ሆን ይሄኛውን፣ ሆ እና ሶን፣ ህይወት፣ ሾንም፣ ህይወት፣ ቦ እነዚህ እግራቸው በግራ በኩል ያለው ረዘም ይሆንና በቀኝ በኩል ያለው አጠር አጠር ይላል ማለት ነው። ሌሎቹ ግን እንደየፊደል አቀማመጣቸው የተለያዩ ናቸው። ሲነበቡ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ በዚህ መልኩ ይነበባሉ። ዲጋሜ ሳነብላችሁ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ በዚህ መልኩ በቀላሉ እናነባለን ማለት ነው። እንግዲህ ፊደላቶችን እያንዳንዳቸው እንዴት እንዳነበቡሁላችሁ በመለማመድ በቀጥታ በዚህ ቪዲዮ እርግጠኛ ነኝ ትማሩበታላችሁ። አማርኛ ፊደላትን ማንበብ ትችላላችሁ፣ ማወቅ ትችላላችሁ፣ መጻፍ ትችላላችሁ ማለት ነው። ብቻ እናንተ እያንዳንዱን መለማመድ በራሳችሁ ቪዲዮውን እየሰማችሁ ድምፁን እየሰማችሁ መለማመድ ይጠበቅባችኋል ማለት ነው። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት በጣም አመሰግናለሁ። ሌላው ቪዲዮውን ለሌሎች እንዲደርስ ላይክ እና ሳብስክራይብ ማድረጋችሁን አትርሱ። ሐሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ በቴሌግራም በዋትስአፕ ላይ ሀይብትሉኝ። በዚህ ስልክ ቁጥር ታገኙኛላችሁ። እናንተ በሚመቻችሁ ጊዜና ሰዓት አመቻችታችሁ በኦንላይን ባላችሁበት አገር በየትኛው ቦታ ሆናችሁ መማር ትችላ? ላችሁ ማለት ነው። ለአንዳንድ አንድ ሰዓት እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁ በያላችሁበት ሰላም ሆኑልኝ። ቻው